ከበርካታ ሀገራቶች ጋር ሰጣገባ ውስጥ በመግባት በተለይም ከአሜሪካና አውሮፓውያን ጋር ዱላ ቀረሽ የቃላት ምልልስ ስታደርግ የነበረች በኒውክሌር ምርትና በጦርነት ለበርካታ ዓመታት የሚዲያዎች የፊት ገጽ በመሆን ስትወጣ የቆየች በጦርነት ሰባቂነት የምትታወቀው ሀገር በእግር ኳስ ድል አድራጊነት ስሟ ከፍ ብለዋል። ይህች ሀገር ኢራን ተራን ትባላለች። ውድ የሀሳብ ሚዲያ ተከታታዮቻችን በዛሬው የስፖርት ዝግጅታችን በእግር ኳስ መድረክ እዚህ ግባ የማይባል ታሪክ የሌላት በተከታታይ ለአራተኛ ጊዜ ለዓለም ዋንጫ ስለደረሰችው ኢራን የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜም አብራችሁ እንድትቆዩ ባክብሮት እንጋብዛለን። እስያን በመወከል ከሰሜን ኮሪያ ዩናይትድ አረብ ኤሚሬትስና ካታር ከመሳሰሉ ሀገራት ጋር የተደለደለችው ኢራን በትላንትና ዕለት ከኡዝቤኪስታን ጋር ያደረገችውን ጨዋታም ሁለት አቻ በሆነ ውጤት ማጠናቀቋን ተከትሎ ለተከታታይ አራተኛ ጊዜ ለ2026 ዓለም ዋንጫ ማለፏን አረጋግጣለች። ከብራዚሉ የ2014 ዓለም ዋንጫ ጀምሮ በሩሲያ እና ካታር ዓለም ዋንጫ ላይ ተሳትፎ ያደረገችው ኢራን በ2026 ዓለም ዋንጫ ላይ የሚያሳትፏትን ትኬት ማግኘቷ የዓለምን ቀልብ ስበዋል። አሜሪካ ካናዳና ሜክሲኮ በሚያዘጋጁት ዓለም ዋንጫ ላይ ለመሳተፍ የበቃችው ኢራን ከአሜሪካ ጋር በገባችው ፖለቲካዊ ውጥረት ምክንያት በእግር ኳሱ በኩል ምን አይነት ውጤትን ታስመለክት ይሆን የሚለው ጉዳይ ብዙዎችን የውድድሩን ጅማሮ በጉጉት እንዲጠብቁትም አድርጓል። በታሪፍ ምክንያት ከአጋሮቿ ካናዳና ሜክሲኮ ጋር ውዝግብ ውስጥ የገባችው ዩናይትድ ስቴትስ ለበርካታ ዓመታት የቃላት ጦርነት ስትለዋውጣት የነበረችው ኢራን በምድሯ ላይ ተወዳጁን የእግር ኳስ ውድድር እንደምታደርግ መስማቷ ዶብዳ ሆኖባታል። ከሰሞኑ በኒውክሌር ምክንያት ጦርነት ውስጥ ለመግባት የቃላት ልውውጥ ሲያደርጉ የነበሩት አሜሪካና ኢራን በእግር ኳስ ላይ ተገናኝተው የጦርነት ዝግጅታቸውን በእግር ኳስ ለመፈታተሽ ቋምጠው ተዘጋጅተዋል። ከኒውክሌር በተጨማሪ በጋዛና ና ሑቲ አማፂ ቡድን አማካኝነት ሲወቃቀሱና ሲተራረቡ የቆዩት አሜሪካና ኢራን የወጊያቸውን ቦታ በአሜሪካ ካናዳና ሜክሲኮ ሊያደርጉ መሳሪያቸውን ደግሞ እግር ኳስ ሊሆን የአንድ ዓመት ዕድሜ ብቻ ቀርቶታል። ኢራን ለስድስት ተከታታይ የዓለም ዋንጫ ውድድር ላይ መሳተፍ ብትችልም፣ ነገር ግን አንድም ጊዜ ከምድቧ ማለፍ አልቻለችም። አሁን ላይ በአሜሪካ ምድር ሰባተኛውን የዓለም ዋንጫ ውድድሯን ለማከናወን የተዘጋጀችው ኢራን ይህንን መጥፎ ታሪኳን ለመፋቅና የአሜሪካንን አንገት ለማስደፋት እድሉን ያገኘች መስሏል። በኒክሌር ምርትና በተለያዩ ጉዳዮች ጦርነት ለመክፈት የተቃረቡት አሜሪካና ኢራን በተወዳጁና የዓለም ሕዝብ በሚናፍቀው የዓለም ዋንጫ ላይ ለመፋለም የዓለም ዋንጫውን ድግስ በመጠባበቅ ላይ ይገኛሉ። በርካታ ብሔራዊ ቡድኖችን ሲያስለቅስ አንዳንዶችንም ሲያስደስት የነበረው የዓለም ዋንጫ ውድድር በአሜሪካ ካናዳና ሜክሲኮ አዘጋጅነት በኢራንና በርካታ ሀገራት ተጋባዥነት ለመከናወን የአንድ ዓመት ዕድሜ ብቻ